ሰላም ሰላም፣ ጤና ይስጥልን እንደምናላችሁ ሁሉ፣ ሰላም ሁሉ አማን። ይህ መልካሙ ሚዲያ ነው። በመጀመሪያ እንኳን ለትንሣኤ በዓል በሰላም በጤና አደረሳችሁ ለማለት እንወዳለን። አነሰም በዛም፣ ከፋም ለማም፣ ወደድንም ጠላንም፣ ባለን ነገር ሁሉ ተደስተን መዋል አለብን ለማለት እንፈልጋለን። አይዞህ ያገሬ ሰው እንዳትውል ተከፍተህ ዘና ፈታበል ሬዲዮ ከፍተህ እንዳለው ዘፋኙ፣ እናንተም ዘናበሉ የልማት አርበኛ ዜና ሚዲያ ሬዲዮና ቴሌቪዥናችን እያለ የምን መከፋት ነው? ዘናበል ወገን። የሆነው ቢሆን የመጣውን መቀበል ነው፣ ባለን ነገር ሁሉ መደሰት ነው። አሁን ወደ ዜና ትንታኔያችን እናልፋለን። አብራችሁን ዝለቁ። የደህንነት ሚኒስትሩ ቤዛሌል ስሞትሪች የገሃነም በሮችን ለመክፈት ጊዜው አሁን ነው ብለዋል። እስራኤል በፈጸመችው ጥቃት በድንኳን ውስጥ ተጠልለው የነበሩ በርካታ ፍልስጤማውያን ለተደጋጋሚ ጊዜ ተፈናቀሉ፣ በርካቶችም መሞታቸው ተሰምቷል። ባልማዋሲ የሚገኙ የዓይን እማኞች ለቢቢሲ እንደተናገሩት እልፍ ድንኳኖች ተቃጥለዋል። የተከሰተውን ኃይለኛ ፍንዳታ ተከትሎ ህጻናትን ጨምሮ በደርዘን የሚቆጠሩ ሲሰሩ ፍልስጤማውያን መሞታቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲ አስታውቋል። እስራኤል ቀደም ሲል ፍልስጤማውያን ከሌሎች የጋዛ አካባቢዎች ወደ አልማዋሲ ለቀው እንዲወጡ ማስጠንቀቂያ ሰጥታ ነበር። የተባበሩት መንግስታት የህፃናት ኤጀንሲ ዋና ዳይሬክተር ካትሪን ራስል በጊዜያዊ መጠለያ ድንኳኖች ውስጥ የተጠለሉ ህፃናት በጅምላ ሲሞቱ፣ በከባድ መሳሪያ ሲጨፈጨፉ፣ በእሳት ሲቃጠሉ ማየት እጅጉን በጣም ያማል፣ ለአእምሮም ይከብዳል ብለዋል። ይህ በእንዲህ እንዳለ የሐማስ ተደራዳሪ ቡድን መሪ ካሊል አል ሀያያ እስራኤል አስር ታጋቾችን ለማስለቀቅ የሰጠችውን የ45 ቀናት የተኩስ አቁም ብቻ ሳይሆን ወታደሮቿን ሙሉ በሙሉ ከጋዛ ሰርጥ ጠቅልላ ማስወጣት አለባት። ከዚህ ውጭ ግን ለቤንጃሚን የታናዊ የፖለቲካ አጀንዳ የሚጠቅም ከፊል የሰላም ስምምነት አልቀበልም ሲል አስታውቋል። በካሊል አል ሃያ አስተያየት የመልስ ምት የሰጡት የእስራኤል የቀኝ አክራሪ ብሔራዊ ደህንነት ሚኒስቴር ቤዛሌል ስሞትሪች በሐማስ ላይ የገሃነም በሮችን ለአንዴና ለመጨረሻ ጊዜ ለመክፈት ጊዜው አሁን ነው በማለት ዝተዋል። የእስራኤል ዓላማ ሐማስን ሙሉ በሙሉ ትጥቅ ማስፈታትና ማጥፋት ነው ሲሉ ቢናገሩም ቅሉ ዳሩ ግን ሁለት ዓመት ከስድስት ወር ባስቆጠረው ከባድ ዘመቻም ሊደመሰስ ሊጠፋ አልቻለም። እስራኤል በሚዲያ በአደባባይ ሀገር ባወቀው ፀሐይ በሞቀው መልኩ ባይገለጽም ይፋ ባይወጣም ብዙ ዋጋ እየከፈለች ሰብአዊ፣ ቁሳዊ፣ ወታደራዊ፣ ፖለቲካዊ ኪሳራን እያስተናገደች ስለመሆኑ ግን በርካቶች ይናገራሉ። የእስራኤል ጦር ከሰሞኑ በተከታታይ ቀናት በፈጸመው ኃይለኛ የአየር ጥቃት ያ የሽብር ቡድን ህዋስን ወታደራዊ መዋቅሮችና መሰረታዊ ልማቶችን ጨምሮ ከመቶ በላይ የሽብር ኢላማዎችን መተናል ብሏል። እስራኤል ምንም አይነት የእርዳታ ክልከላና ጥረት እንደሌለ ብትገልጽም አስራ ሁለት የሚሆኑ ዋና ዋና የረድኤት ቡድኖች በጋዛ ያለው የሰብአዊ እርዳታ ስራቱ በጠቅላላ መስተጓጎሉን አስታውቀዋል። የብሪታንያና የአይሁድ አካል አባላት የእስራኤልን እንደገና የአገረሻውን የጋዛ ጦርነት በጽኑ አውግዘዋል። በዩናይትድ ኪንግደም የሚኖሩ አይሁዶችን የሚወክሉ የምክር ቤት አባላት እስራኤል እንዳዲስ የጀመረችውን ውድመት፣ የህይወት መቀጠፍ አይተን እንዳላየን ሰምተን እንዳልሰማን ማለፍ አንችልም በማለት ተቃውሟቸውን አሰምተዋል። እስራኤል በመጋቢት ሁለት ቀን 2025 ምንም አይነት የምግብ የመድኃኒት፣ የውሃና ሌሎች ማናቸውም አቅርቦቶች ወደ ጋዛ እንዳይገባ በመከልከል ከአንድ ሳምንት በኋላ ጭፍጨፋ ጀመረች። በዚህም የተነሳ እስካሁኑ ሰዓት ድረስ ከአንድ ሺህ ሰባት መቶ በላይ ሰዎች መሞታቸውን የተባበሩት መንግስታት ድርጅት የሰብአዊ መብት ጽህፈት ቤት መረጃውን አውጥቷል። ይህንን የሰሙ ከሶስት መቶ በላይ የብሪታንያ ይሁዶች ተወካዮችን ያቀፈው የምክር ቤት አባላት በጻፉት የተቃውሞ ደብዳቤ እንዲህ አሉ። እኛ በጣም የምንወዳት የምናከብራት፣ የምንሳሳላት ሀገራችን እስራኤል የወደፊት ዕጣ ፈንታዋ እጅግ በጣም ያሰጋናል፣ ያሳስበናል። ምናልባትም አሉ፣ ምናልባትም በበቀል ያደገ የነደደ ትውልድ የዘላለም ጠላት ማፍራት እንዳይሆን የኔታናሁ መንግስት ከዚህ የማያልቅ ዳር የለሽ መቋጫ አልባ የጦርነት አዙሪት መውጣትና ዘላቂ የተኩስ አቁም ስምምነት መፈጸም፣ ሰላምን ማስፈን አለበት በማለት አሳስበዋል፣ አስጠንቅቀዋል። ውድ አድማጭ ተመልካቾቻችን በዕለተ ትንሣኤ ያቀረብንላችሁ አጫጭር መረጃዎች እዚህ ላይ እናበቃለን። እናንተም ጆሮችሁን ሰጥታችሁን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ክብረት ይስጥልን። በነገ ዕለት በሌላ መረጃ ዳግመኛ እስከምንገናኝ መልካሙን ሁሉ እንመኝላችኋለን። መልካም ባህል ይሁንላችሁ። መልካሙ ሚዲያ ታማኝ የመረጃ ምንጭ